እኔ የእግዚአብሔር ባሪያ የስላሴ ባሪያ ነኝ ስንል ቃሉ ልሰማለሁ ማለታችን ነው። ወገኖች ያን ብቻ አይደለም። እኔ የክርስቶስ ባሪያ ማለት የእምነት ፉከራ የእምነት ፉከራ፣ መግቢያዬ ላይ ብየዋል። በዘመናት ባሮች በጌቶቻቸው ስም ይፎክራሉ። እኔ ያባ ይላሉ እኮ እኔ የንጉሥ ከኔ ባሪያ ብለው ፎክረው እሳት ለብሰው እሳት ጎልሰው የሚነሱ ሰዎች አሉ። እኔ እግዚአብሔር ባሪያ ማለት። እኔ የስላሴ ባሪያ ማለት። የእምነት ፉከራ አዎ። ከተቀመጣችሁበት መነሳት ሲያቅታችሁ ልባችሁ ሲወድቅባችሁ ተስፋ ስትቆርጡ ስታዙ እኔ የክርስቶስ ባሪያ ነኝ። ልባችሁ በእምነት ይሞላል፣ ልባችሁ በብዙ መጽናናት ይሞላል ወላችሁ የአድዋ ጦርነትን እናስታውሳለን እኮ ዝም ብለው ነው እንዲያሸነፉት አይደለም። ከኋላ ያሉት ካህናቱ አምላክ ለሰ አምላክ አድህኑ እያሉ አምላካችን የሚያድን አምላክ ነው፣ አምላካችን የደህንነት አምላክ ነው እያሉ ይዘምሩ ነበረ። መሐል ላይ ያሉት ደግሞ ህብረት ኃይል ነው ይሉ ነበረ፣ አንድነት ህብረት ኃይል ነው ይሉ ነበረ። ከፊት ያሉት ደግሞ ሰልፍ የጀግና ድል ግን የጌታ ነው ይሉ ነበር። እንዲሁ ነው ሂደው ነው ዘመናዊ የጦር መሳሪያ ያዘው የጣሊያንን ወታደር ያሸነፉት። ወገኖች ፉከራ ልብን ሙሉ ያደርጋል። በመጽሐፍ ቅዱስ ውስጥም ብዙ ብዙ የፉከራ ቃላቶች አሉ። የእምነት ፉከራ፣ ኃይልን በሚሰጠኝ በክርስቶስ ሁሉን ይችላል። አለምን የሚያሸንፈው ምንድን ነው? እምነታችን ነው ሰይፍ የጌዴዎን ድል ጊዜ ጌታ ነው ተብሎ ተጽፏል። ብዙ የእምነት ፉከራዎች በመጽሐፍ ቅዱስ ውስጥ ተጽፈው እናገኛለን። ስለዚህ እኔ የክርስቶስ ባሪያ ማለት ምንድን ነው? የእምነት ፉከራ ነው። ባሪያ በሚለው ቃል ውስጥ ብዙ ነገሮችን የምናገኘው፣ ባሪያ ምን አይነት መገለጫ አለው፣ ባሪያ አኗኗሩ እንዴት ነው የሚለውና አሁን ዛሬ የምናየው ባሪያ የጌታው ተስፈኛው ነው ጌታውን ተስፋ አድርጎ የሚኖር ነው። ባሪያ በራሱ የሚያደርገው ነገር ምንም የለም። በራሱ ፍቃድ ቤተሰቡን አይጠይቅም። በራሱ ፍቃድ መስክ አይወጣም። ሁል ጊዜ አይኑ፣ ልቡ፣ እጁ ወደ ማን የተዘረጋ? ወደ ጌታው የተዘረጋ። ወገኖች፣ እኛም የእግዚአብሔር ባሪያዎች ከሆነ በራሳችን ምንም የምናደርገው ነገር የለም። አይናችን፣ ልባችን እጃችን ወደ እግዚአብሔር ነው። ወገኖች ተስፋችን እግዚአብሔር ነው የሚሆነው። ተስፋው እግዚአብሔር የሆነ ደግሞ ወገኖች ወድቆ አይቀርም። ያለ ተስፋ መኖር ከባድ ነው። ተስፋ እንደሌላቸው እንደሌሎቹ ደግሞ እንዳታዝኑ ተብሏል። ተስፋ የሌለው ሕዝብ አለ። አምላክ የሌለው ሕዝብ አለ። ጌታ የሌለው ሕዝብ አለ። እኛ ግን ጌታ ያለን ሕዝቦች አባት ያለን ልጆች ነን። ስለዚህ ጌታ ያለው ሕዝብ አባት ያለው ልጅ ደግሞ ሙሉ ተስፋ አለ። የሚፈጸም ተስፋ አለ። ወድቆ የማይቀር ተስፋ አለ ወገኖች። ስለዚህ እግዚአብሔር ተስፋ ይሁናችሁ። ያለ ተስፋ መኖር ከባድ ነው። የሰው ልጅ ቆሞ የሚሄደው በሁለት እግሩ እንዳይመስላችሁ በተስፋው ነው። የሰው ልጅ ፊቱ የሚወዛው በቅባት እንዳይመስላችሁ በተስፋው ነው። ወገኖች ለዘመናት እግዚአብሔር ቅዱሳንን የመራበት መንገድ ምንድን ነው ካላችሁ፣ ተስፋ አብርሃምን፣ በተስፋ ጠራው፣ በተስፋ ባረከው፣ በተስፋ አበዛው። አበዛህለው እያለ ዘርህ የጠላትን ደጅ ይወርሳል፣ ዘርህ እንደ ሰማይ ከዋክብት እንደ ምድር አሸዋ ይሆናል እያለ እግዚአብሔር አብርሃምን በተስፋ ያለው። ስለዚህ እግዚአብሔር ተስፋ ይወልደው ብቻ በዚህ በመዝሙረ ዳዊት መዝሙር 122 ቁጥር 2 ላይ እነሆ የባሪያዎች አይኖች ወደ ጌታቸው እጅ እንደሆኑ፣ የባሪያይቱ አይን ወደ መቤቷ እጅ እንደሆነ እንዲሁ እስኪ ምረን ድረስ ነው ነው። እስኪ ምረን ድረስ አይናችን ወደ አምላካችን ወደ እግዚአብሔር ነው። እስኪ ምረን ድረስ። ስለዚህ ወገኖች የእግዚአብሔር ባሪያዎች ከሆነ ሰውን ተስፋ እናደርግ። ሰውን ተስፋ የሚያደርግ በከራው ብዙ ነው። እኛ ተስፋ እግዚአብሔር ብቻ ነው ማለት፣ ባሪያ የጌታው ተስፈኛ። ሌላው ባሪያ ሹመኛ የተሾመ ነው፣ ባለሥልጣን ነው። ብዙ ጊዜ ካያችሁ በነገስታት ፊት የሚቆሙ ሰዎች ሥልጣን ያላቸው ናቸው። የንጉስን ፊት ማየት የሚችሉ ሥልጣን አላቸው። ለዛ ከሆኑ ቅዱስ ገብርኤል ዘካርያስን ምንድን ነው ያለው? በሉቃስ ወንጌል ምዕራፍ አንድ ቁጥር 19 ላይ መልአኩ መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኛ ባለሟሉ ነኝ ማለቱ ነው። አድርግ ያለኝን የማድርግ፣ የምታዘዘው ባለሟሉ ነኝ ማለቱ ነው። ይህንን ተናግሩ ነው የዘካርያስን አንደበት ይዘርገው። ኤልያስንም ካያችሁ በአንደኛ ነገሥት ምዕራፍ 17 ላይ በእግዚአብሔር ፊት እንደሚቆም ከተናገረ በኋላ ሰማይን ሲዘጋ ታዩታላችሁ። ምክንያቱም በእግዚአብሔር ፊት መቆም ምን ስለሆነ? ሹመት ስለሆነ፣ ስልጣን ስለሆነ። ወገኖች ዛሬ በእግዚአብሔር ፊት በጸሎት በምስጋና በምልጃ ልንቆም የሚገባል። ወገኖች ሹመት አለውና ባሪያ የተሾመ ነው። ያም ብቻም አይደለም ባሪያ ጌታውን በሕይወት ዘመኑ ሁሉ የሚያገለግል ነው። ባሪያ የኮንትራት ሰራተኛ አይደለም። ጊዜና አመት መድሞ ይሄ ያለው ጌታዬን የማገለግለው ማገለግለው የሚል አይደለም። ባሪያ ሕይወቱ ዕድሜውን ሰጥቶ የሚያገለግል ነው። እኛም የእግዚአብሔር ባሪያዎች ከሆነ እድሜያችንን ሳንሳሳ እግዚአብሔር እንሰጣለን። በልጅነታቸው የእግዚአብሔር ሁነው በወጣትነታቸው ደግሞ የጠፉ ብዙ ሰዎች እኳን በወጣትነታቸው ለእግዚአብሔር ሁነው ሲሳካላቸው ወይም የሚያሰቡት ነገር ሳይሆንላቸው ሲቀር ከእግዚአብሔር ቤት ኮብልለው ሄዱ ብዙ ሰዎች አሉ። ትልቁ መባረግ ግን ሕይወትን ዕድሜ ለክርስቶስ መስዋዕት በጉብዝና ወራት ማንን አስብ የጭንቅ ቀን ሳይመጣ ነው የሚለው መጀመሪያ የዋይታ ቀን ሳይመጣ በጉብዝና ወራት እግዚአብሔርን አስብ ነው የሚለው። ምን ማለት ነው? በሰላሙ ጊዜ፣ በእረፍት ጊዜ፣ ሩተ መቅደም በምትችልበት ጊዜ እግዚአብሔርን አስብ ማለት ነው። ለምን? የማይመች ወራቶች ይመጣሉና። ወገኖቼ የሰው ልጅ ፍጻሜው ምን ይመስላችኋል? የሰው ልጅ ሂዶ ሂዶ ፍጻሜው እግዚአብሔርን ማወቅ ነው። ለዛ ሁሉ ዘፋኞች ዘፍነው ዘፍነው መጨረሻ ላይ አንድ መዝሙር ዘምረው መሞት ይፈልጋሉ ነገሥታቱም ክደው ክደው ንስሐ ገብተው መሞት ይፈልጋሉ። ለምን የሰው ልጅ ፍጻሜው እግዚአብሔርን ማወቅ ስለሆነ ነው። ወገኖች ፍጻሜያችን እግዚአብሔርን ማወቅ ከሆነ ለምን በጉብዝናችን ወራት ከነ ውበታችን ለእግዚአብሔር አንሆንም? ወገኖች እግዚአብሔርን ያሉ በየትኛውም ዘመን ከፍ ሲሉ እንጂ ዝቅ ሲሉ አይታዩም። ወገኖች እግዚአብሔርን ያለ መልካም ገበያ ገበየ። ያለ እግዚአብሔር መኖር ግን ከባድ ነው። ልክ ሬሳ እንደ መጥባት እርካታ የለው። ግራ እስኪገባበት የምንሄድበት እስክናጣበት የክርስቶስ መሆን አለብን። ተወገች ባሪያ ሙሉ ሕይወቱን ለእግዚአብሔር የሚሰጥ ነው። ያን ብቻም አይደለም ክፍያው በጌታው የታሰበ ነው። ባሪያ ይሄን ያህል መከፈል አለብኝም ብሎ ጌታውን አይሞግትም፣ አይከራከርም። ጌታው ራሱ አስቦ ነው የሚሰጠው ጌታው ራሱ አስቦ ቢፈልግ ይድረዋል ቢፈልግ አይኑ ያየውን ልቡ ያሰበውን ይፈጽምለታል። ክፍያው ያለው በጌታው አሳብ። እኛም እግዚአብሔር ባሪያዎች ከሆንን በክፍያ ጉዳይ በደሞዝ ጉዳይ እንከራከርም። ወገኖች እግዚአብሔር የወደደውን ነው የሚሰጠን። ብቻኛ ለመስራት ያብቃን እንጂ እሱ የማንንም ብድራት የማያሳልፍ ጌታ ነው። ወገኖች የአንድ ብርጭቆ ውሃ ዋጋ እንኳን የማያሳልፍ አምላክ ነው። ለዛ ነው በዮሐንስ ራእይ ምዕራፍ 22 ቁጥር አሥራ ሁለት ላይ ነሆ በቶሎ እመጣለሁ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ ይላል እግዚአብሔር ስለ ፍቅሩ የሰራነውን ስራ ስለ ስሙ የሰራነውን መልካም ሥራ ይረሳ ዘንድ አመፀኛ አይደለም ወገኖች እሱ ከፋይ ነው ስሙ የተመሰገነ ይሁን በእውነት ስለዚህ በዚህ ጉዳይ ላይ አትከራከው አታቡረም አታቡረምርሙ እንዴ፣ ሺህ ዓመት ብንኖር ሺህ ነገር ቢደረግልን የሚደረግልን ነገር እኮ ከተደረግልን ነገር አይበልጥም። የተደረገልን ምንድን ነው? በመልኩ በምሳሌው ሆኖ መፈጠር ነው። እንስሳም ሁኖ እኮ መፈጠር አለ። የተደረገልን ነገር ምንድን ነው? በጸሎት የማይገኘው መዳናችን ነው። ክርስቶስ መከራ ተቀብሎ አድኖናል። ወገኖቼ ብዙ የተደረገልን በጎ ነገሮች አሉ። ያንን እያሰብን ማመስገን ነው ወገኖች። ገበሬኮ ዘርቶ የዘራው ዘር እስኪበቅል ድረስ ቁሞ ይጠብቃል እንዴ? አይጠብቅም። መዝራት የገበሬ ችሎታ ነው። ማረስ የገበሬ ችሎታ ነው። የተዘራውን ዘር ግን ማብጠር የማን ችሎታ ነው? እግዚአብሔር ችሎታ ነው ወገኖች። ስለዚህ ዘርቶ ዞር ላለ እናንተ መልካም ስራ ሰርታችሁ የሰራችሁትን መልካም ስራ እርሱት። እግዚአብሔር አስቦ ይከፍላቸው። ወገኖች ስሙ የተመሰገነህን ባወራስ አምስተኛ ባሪያ የእርሱ የሆነው ሁሉ የጌታው የጌታው የሆነው ሁሉ የእርሱ ነው። ባሪያ ብዙ ጊዜ ይካያችሁ የጌታውን ልጆች እንደራሱ የሚያሳድግ ነው። የጌታውን ሀብት እንደራሱ የሚጠብቅ ነው። ባሪያ እኛም የእግዚአብሔር ባሪያዎች ከሆነ የእግዚአብሔር የሞቱን ሁሉ እንደራሳችን እናስባለን። ሽማግሌዎችን እንደ አባት፣ እናቶችን እንደ እናት፣ ሴቶችን እንደ እህት፣ ወንዶችን ደግሞ እንደ ወንድም፣ ሕፃናትን ደግሞ እንደ ልጆች እናያለን። ባሪያ ከሆንም የጌታ የሆነው ሁሉ የእኛ እንደሆነ ይሰማናል። ደግሞ በሌላም ማንጻር ካያችሁ ስኮ ሳይሳሳ ራሱን አሳልፎ የሰጠን ጌታ ነው፣ ወገኖቼ ራሱን የሰጠን ጌታ ሌላ ምን ይከለክለናል ብላችሁ ትልቁን የሰጠኮ፣ በትንሿ አይታማ። አንድ ሚሊዮን ብር የሰጠ ሰው እንዴት በአንድ ብር ይታማል? ወገኖች መንግስተ ሰማያት ያለው ጌታ የኛ ከሆነ መንግስተ ሰማያትም ያለተረጠረኛለች ነው። ወገኖች በዛ ነው ውዴ እኔ ነው እኔም ደግሞ የርሱ ተብሎ በመኃልየ መኃልይ ዘሶሎሞን ምዕራፍ 2 ቁጥር 16 ላይ የተጻፈው ሐዋርያው ቅዱስ ጳውሎስም በሁለተኛ ቆሮንቶስ ምዕራፍ ስድስት ቁጥር 10 ላይ አንዳች የሌለን ስንሆን ሁሉ የኛ ነው ብሏል። ሐዋርያትን ስታዩአቸው ደካማ ይመስላሉ፣ ድሆች ይመስላሉ፣ እጅግ በጣም ምስኪኖችም ይመስላሉ። ግን ሁሉ ያለውን ጌታ ስለሚያመልኩ፣ ሁሉን የሚገዛውን አምላክ ስለሚከተሉ ወገኖቼ ሁሉ የነሱ ነበር። እዛ ነው ተፈጥሮን የሚያዝዙት ቀኑን ሌሊት፣ ሌሊቱን ቀን የሚያደርጉት፣ ጨለማውን ብርሃን፣ ብርሃን ጨለማ የሚያደርጉት፣ ከተፈጥሮ ሕግ ውጪ ታምብር የሚሰሩት፣ ሁሉ የእነርሱ ስለሆነ፣ ወገኖች ባሪያ ስንሆን እንዲህ አይነት ስሜት ይሰማል። ያም ብቻም አይደለም ባሪያ የሰለጠነ ወታደር ነው። ብዙ ጊዜ ባሪያ ከጌታው ጋር ሲሄድ ካያችሁ፣ ጨለማ ከሆነ ከፊት ከፊቱ ይሄዳል ብርሃን ከሆነ ደግሞ ከኋላ ከኋላ ይሄዳል። ስለዚህ በመንገዳቸው ላይ የሆነ ችግር ቢገጥማቸው ባሪያው ራሱን አሳልፈው ይሰጣል። ባሪያ የሰለጠነ ወታደር ነው። እኛም የእግዚአብሔር ባሪያዎች ከሆንን ጌታ ይግነን፣ እኔ ግን ልጥፋ እንላለን። እኛም የእግዚአብሔር ባሪያዎች ከሆንን ወንጌል ያፍራ፣ እኔ ግን ልሙት እንላለን ወገኖቼ ራሳችንን ለመንግስቱ፣ ለቃሉ፣ ለቤቱ አሳልፈን እንሰጣለን። ወገኖች የእግዚአብሔር ባሪያዎች መገለጣችን ይሆን። የሰለጠኑ ወታደሮች ናቸው። አብርሃምንም አስታውሱ በኦሪት ዘፍጥረት ምዕራፍ 14 ቁጥር 14 ላይ ወንድሙ ሲያዝ ምንድን ነው ያለ ነው? ሶስት መቶ አስራ ስምንት ባሪያዎችን ይዞ ከነገሥታቱ እጅ ነው ሎጥን ፈልቅቆ ያወጣው። ባሪያዎች የሰለጠኑ ወታደሮች ናቸው። ክርስትናም ኳስ ሜዳ እንዳይመስላት። ክርስትናም ኮስተር ብለን ታጠቅ፣ ቃሉን ታጠቅ። በመንፈሳዊ ጥንቃቄ የምንኖረው ጦር ሜዳ ነው ወገኖች። ክርስትና ጦር ሜዳ